ጉዳዩ የተፈጠረው በአሜሪካዋ ካሊፎርኒያ ግዛት ቼቼላ ከተማ ውስጥ ነው። ነገሩን የፈጸሙት ደግሞ በሀያዎቹ ዕድሜ የሚገኙ ሁለት ወንድማማቾችና ጓደኛቸው ሲሆኑ አስገራሚው ነገር ሦስቱም ወጣቶች እጅግ የናጠጡ የሀብታም ልጆች መሆናቸው ነው። የትምህርት ቤት አውቶቡስ ሾፌሩ የ55 ት ዓመቱ ፍራንክ ኤድዋርድ ሬ ከ5 ዓመት እስከ 14 ዓመት ዕድሜ ያላቸው 26 ሕፃናትን አሳፍሮ ወደየቤታቸው ሊያደርሳቸው ጉዞ ጀምሯል። በባሱ ውስጥ ሕፃናቱ ወሬና ጨዋታቸውን እያደረጉ ጉዞ ቀጥሏል። ሾፌሩ ፍራንክ ኤድዋርድ ሬ መሃል መንገድ ላይ ሲደርስ ታዲያ ነጭ ቫን መኪና መንገዱን ዘግቶ ቆሟል። ፍራንክ ኤድዋርድ ሬ ግራንደ መጋባቴልና ማል መንገድ ዘግቶ የቆመውን መኪና በዳር በኩል አልፎ ሌድ ሲል አንድ ፊቱ ላይ ጭንብል ያጠለቀ ሰው መሳሪያውን ደቅኖ በፍጥነት በሩን ክፈተው ሲል ይጠይቋል። ሾፌሩ ሬ በመደናገጥ እንደተባለው ታዘዘ። ሬ በሩን ሲከፍተው ሌሎች አይናቸውን በጭንብል የሸፈኑ ሁለት ሰዎች አውቶቢስ ውስጥ ገቡ። አንደኛው በቀጥታ ወደ ሾፌሩ ቦታ ሄደና መሪውን ጨበጠ። ሁለቱ ደግሞ ሾፌሩ ሬና ተማሪዎቹ ምንም አይነት መንቀሳቀስ እንዳያደርጉ አስጠንቅቀው ወረዱና ወደ ነጭ ቫን መኪና ውስጥ ገቡ። ከዛም አውቶቡሱን አጅበው መንገድ ቀጠሉ። ይህ የሆነው ከቀትር በኋላ ከቀኑ ዘጠኝ ሰዓት ተኩል እስከ አስር ሰዓት አካባቢ ባለው ነበር። ከዛም የተጠለፈው አውቶቢሱንና ነጭ ቫን መኪናው 1.5 ኪሎ ሜትር ያህል ከተጓዙ በኋላ ጠላፊዎቹ አውቶቢሱንም ነጭ ቫን መኪናውንም አቆሙት። ከዛም አውቶቢስ ውስጥ ያሉትን 26 ህጻናትና ሾፌሩን ፍራንክ ኤድዋርድ ሬን ከአውቶቢሱ እንዲወጡ አዘዟቸው። ቀጥሎም ወደ ነጩ ቫን መኪናና የቆሙበት ቦታ የነበረ ሌላ አረንጓዴ ቫን መኪና ውስጥ 26ቱ ህጻናት ከነ ሾፌራቸው ያጭቋቸው ጀመር። ሶስቱ አጋቾች አውቶቢሱን እዚያው የቀርከሃ ተክል ውስጥ ትተው በመስኮት አልባዎቹ ሁለቱ ቫን መኪኖች 26ቱን ህጻናት ከነ ሾፌራቸው ይዘው መንገዳቸውን ቀጠሉ። አጋቾቹ ፖሊስ እንዳያገኛቸው ከፍተኛ ጥንቃቄዎችን ያደርጉ ነበር። ታዳጊዎቹ ግራ ገብቷቸው በፍርሃት ይንቀጠቀጣሉ። ሦስቱ አጋቾች ታዳጊዎቹን ይዘው ሰዓታት የፈጀ ጉዞ አደረጉ። ይህ ሁሉ ሲሆን ተማሪዎቹና ሾፌሩ ፍራንክ ኤድዋርድሬ ምግብም ሆነ የሚጠጣው ውኃ አላገኙም። በኋላም የሁለቱ ቫን መኪኖችና የታጋቾቹ ተማሪዎች መዳረሻ የሆነው ከተነሱበት ሸዊቼላ ከተማ 160 ኪሎ ሜትር ርቀት ላይ በሊቨርሞልስ ውስጥ የሚገኝ የተቆፋፈረ ድንጋያማ ቦታ ነበር። እዛ እንደደረሱ ሬና 26ስቱ ልጆች መሬት ውስጥ ወደ ተቀበረው የከባድ መኪና ተጎታች ውስጥ አስገቧቸው። ተጎታቹ መኪና መሬት ውስጥ በመቀበሩ ውስጡ የምድር ዋሻ ይመስል ነበር። ልክ እንደ ፍሳሿ ማስወገጃ ግዙፍ ትቦ አራት ማዕዘን ክዳን ተደርጎበታል። አውሬ በቆፈረው በሚመስለው መግቢያ በኩል 26ቱን ተማሪዎችና ሾፌሩን እዛ ውስጥ ካስገቧቸው በኋላ ሶስቱ አጋቾች ከውጭ ላይ ቦታው እንዳይታወቅ ቆሻሻና ሌሎች ነገሮችን እየሰበሰቡ ከላይ መጫን ጀመሩ። በዚህም ጣራው ወደ ታች መርገብና መቆራረጥ በመጀመሩ ታዳጊዎቹ ይበልጥ ፍርሃት ውስጥ ገቡ። ሾፌሩ ሬ በአውቶቡስ ሾፌርነቱም ሆነ ልጆቹን በተመለከተ ኃላፊነቱን በሚገባ የሚወጣ አስተማማኝ ስለነበር የተማሪዎቹ ወላጆች ልጆቻቸው ወደ ቤት መምጣት ከነበረባቸው 15 ደቂቃዎችን እንደዘገዩባቸው አንዳች ችግር እንደተፈጠረ እርግጠኞች ሆነው መጠየቅ ጀመሩ። ከዛም ደቂቃዎች እየጨመሩ ሲሄዱ የተማሪዎቹ ወላጆች ለፖሊስ አሳወቁ። ቀጥሎም ደቂቃዎችን የዘገዩት ተማሪዎች ወደ ቤት ሳይመለሱ ሰዓታትን ሲያስቆጥሩ ነገሩ የመገናኛ ብዙሃን ጋር ደርሶ በአካባቢው ያሉ የቴሌቪዥን ጣቢያዎች የልጆቹን መጥፋት በንቃት መከታተል ጀመሩ። ወላጆች ተሰባስበው ወዲያው የጠፉ ልጆቻቸውን ፍለገው ወጡ። ልጆቹ ምንም ሳይሆኑ ለመድረስ ፖሊስ ፍለጋውን በአውሮፕላን ጭምር ማካሄድ ያዘ። በዛኑ ቀን ምሽት 12 ሰዓት ተኩል ላይ ተማሪዎቹን አሳፍሮ የነበረው አውቶቢስ የቀርከሃ ተክል ውስጥ ቆሞ ተገኘ። ውስጡ ላይ በተደረገው ምርመራ ግን የተማሪዎቹን አድራሻ የሚጠቁም ምንም አይነት ፍንጭ አልተገኘም። የደህንነት ተቋሙ የኤፍቢአይ የቼይቼላ ከተማ ሆቴሎችን ወሮ በረበራቸው፣ ምንም ነገር የለም። ምንም እንኳን ጠላፊዎቹ ለሕፃናቱና ለሾፌሩ ሬ ጊዜያዊ መጸዳጃ ቤቶችን አዘጋጅተው ዳቦ የኦቾሎኒ ቅቤና ውሃ ቢያቀርቡም በምድር ውስጥ ለአስራ ሁለት ሰዓታት የቆዩት ታዳጊዎች የቀረበው ምግብ በቂ አልነበረም። የባስ ብሎ ልጆቹ ያሉበት እንዳይታወቅ ከላይ በተጫነው ቆሻሻና ከባድ ቁሳቁስ የምድር ቤቱ ጣራ ከአቅሞ በላይ ሆኖ ወደ ታች መታጠፍ ጀምሯል። ሦስቱ አጋቾች ተማሪዎቹን ያገቱት ከፍተኛ ዕዳ ውስጥ በመዘፈቃቸው ልጆቹን በመያዝ አምስት ሚሊዮን ዶላር ከግዛቱ ለመጠየቅ ነበር። አጋዦቹ ወደዚህ ተግባር ከመግባታቸው በፊት ለአንድ ዓመት ተኩል ልጆቹን የሚያሳርፉበትን ቦታ ሲያዘጋጁ እንደነበሩ የባሱን መስመር ሲያጠኑና ገንዘቡን በጥሬ የሚቀበሉበትን መንገድ እያመቻቹ ነበር የከረሙት። የካሊፎርኒያ ግዛትም የተጠየቀውን አምስት ሚሊዮን ዶላር ለልጆቹ ደህንነት ሲል እንደሚከፍላቸው እርግጠኞች ነበሩ። አጋቾቹ የመጀመሪያ ዕቅዳቸውን በተሳካ ሁኔታ ቢፈጽሙም ተማሪዎቹን በዛ ምድር ውስጥ ካሳረፉ በኋላ ከካሊፎርኒያ ግዛት ጋር ለመደራደርና አምስት ሚሊዮን ዶላሩን ለመቀበል ወደ ግዛቱ ዋና ቢሮ ስልክ ለመደወል ሲሞክሩ ግን ስልኩ ሊሰራላቸው አልቻለም። አጋቾቹ ስልኩ ስላስቸገራቸው የምድር ቤቱን ዘግተው እዙ አካባቢ ሆኑ። በእርግጥም የልጆቹ መጥፋት እንደታወቀ የአካባቢው የስልክ ኔትወርክ እንዲቋረጥ ያደረገው የካሊፎርኒያ ፖሊስ ነበር። ይህንንም ያደረገው ልጆቹን በሚደረገው ፍለጋ ለአጋቾቹ መረጃዎች እንዳይደርሷቸው ነበር። ምድር ውስጥ የተዘጋባቸው 26ቱ ተማሪዎችና ሾፌሩ ሬይ በጭንቀት ውስጥ እንፒሆኑ መላ ሊሆን ይችላል ያሉትን ሁሉ እያሰቡ ነበር። ሾፌሩ ሬ ለታዳጊዎቹ ተስፋ በመስጠትና በማበረታታት ጭንቀታቸውን ሊያቀልላቸው ያቀልላቸው ከፍተኛ ጥረት አድርጓል። በትንሹም ቢሆን ያሉበትን ቦታ እንዲረሱት እንደውም መዝሙሮችን እንዲሰምሩ ይገፋፋቸው ነበር። አጋቾቹ ከላይ ቆሻሻ ምድር ቤቱ ላይ ሲከምሩና ጭላንጭል ቀዳዳዎችን ሲደፍኑ የተመለከተው ከሁሉም በእድሜ ከፍ የሚለው የ14 ዓመቱ ማይክል ማርሻል አሮጌ ፍራሾቹን ወደ ላይ በማነባበር በክዳንና በቆሻሻ ሲደፈን ያየውን የምድር ቤቱን የጣራ ቀዳዳ ክዳን ለመክፈት ጥረት ማድረግ እንዳለባቸው ለሾፌሩ ሬ ሐሳብ አቀረበ። ሾፌሩ ሬ ግን በሐሳቡ አልተስማማም። ምናልባት አጋሾቹ በቅርብ ካሉና የማምለጥ ጥረታቸውን ከተመለከቱ ሊገሏቸው እንደሚችሉ ለ14 ዓመቱ ማይክል ማርሻል ስጋቱን ገለጸለት። የማይክል ምላሽ ግን እንዲህ ነበር፣ እዚህ ሆነን ከምንሞት ከዚህ ሲኦል እያመለጠን እንሙት አለው። ከዛም የ14 ዓመቱ ማይክል ማርሻልና ሾፌሩሬ ሾፌሩ ሬይ ወደ ላይ ያነባብረው በደረደሯቸው አሮጌ ፍራሾች ላይ እየወጡ የጣራውን ጠባብ ክዳን ለመክፈት ጥረታቸውን ጀመሩ። ከጣሩ አራት ማዕዘን ጠባብ በር ላይ ያልተከመረበት ነገር አልነበረም። እንጨት፣ ቆሻሻና ሁለት የትራክተር ባትሪዎች ክዳኑ ላይ ተቀምጠዋል። ሾፌሩ ሬ እና ማይክል ማርሻል ሲዝሉ ራሳቸው ላይ ውሃ እየደፉ በብዙ ድካም ክዳኑን ከላያቸው ላይ ሲያነሱት ጭላንጭል የፀሐይ ብርሃን ወደ ምድር ቤቱ ገባ። በዚህ መልኩ ለ16 ሰዓታት ካሳለፉበት ምድር ውስጥ አንድም ልጅ ምንም ሳይሆን መውጣት ቻሉ። ሦስቱ አጋዦች ይህ ሁሉ ሲሆን አልሰራም ያላቸውን ስልክ ደጋግመው እየሞከሩና በዛውም ለረጅም ሰዓታት እንቅልፍ ስላልተኙ እዛው አካባቢ ባለ የእንግዳ ማረፊያ እንቅልፍ ሸለብ አድርጓቸዋል። 26ቱ ተማሪዎችና ሾፌሩ ሬ ከዛ ከወጡ በኋላ በአቅራቢያው ያለ አንድ ግለሰብ ለህፃናቱ የለስላሳ መጠጥ ሰጣቸውና ለአካባቢው ባለሥልጣናት አሳወቀ። ከዛም ሾፌሩ ሬና ልጆቹ ወደ ቼቼላ ከተማ ከመመለሳቸው በፊት ወደ ሳንትሮሳ የጸጥታ ቢሮ ተወሰዱ። ክስተቱ በመቶዎች የሚቆጠሩ ጋዜጠኞችን ትኩረት በመሳብ ዓለም አቀፍ የመገናኛ ብዙኃን ዜናውን ተቀባበሉት። ሆኖም ግን አንድ ዘጋቢ በልጆቹ መጥፋት ላይ የሾፌሩ ፍራንክ ኤድዋርድሬ እጅ እንዳለበት ገልጾ ባሰራጨው ዘገባ ነገሩ እስከሚጣራ ሾፌሩ ኤድዋርድሬ ተጠርጣሪ ሆኖ ነበር። ቼቼላ ከተማ ላይ የተሰባሰቡት በርካታ የተለያዩ የምርመራ ኤጀንሲዎች በየአቅጣጫው ባሰማሯቸው ሠራተኞቻቸው በሁለት ሳምንት ጊዜ ውስጥ ሦስቱ አጋቾች በሕግ ጥላ ስር አሉ። አጋቾቹም የ24 ዓመቱ ፍሬድሪክ ኒውሃሉድስ ወንድማማቾቹ የ24 ዓመቱ ጄምስ ሾንፊልድና የ22 ዓመቱ ሪቻርድ ኒው ሾንፊልድ ነበሩ። የ22 ዓመቱ ሪቻርድ ሾንፊልድ መጀመሪያ ወደ ቤት ሄዶ የሰራውን ወንጀል ለገዛ አባቱ ተናዘዘ። ቀጥሎ በገዛ ፈቃዱ እጁን ለፖሊስ ሲሰጥ ፍሬድሪክ ኒውሃሉድስና ጀምስ ሾንፊልድ ከአሜሪካ ወደ ካናዳ ሊሻገሩ ሮይ ወደ ተባለ ቦታ ሄደው ከተደበቁበት በፖሊስ ሲያዙ ልጆቹ ታግተው የቆዩበት ምድር ውስጥ ተቀብሮ የነበረ ተጎታች መኪና ከተቀበረበት ወጣ። ቀጥሎ የመገናኛ ብዙሃንን ትኩረት የሳበው የሦስቱ አጋቾች ማንነት ነበር። አስገራሚው ነገር ሶስቱ ማጋቾች ምንም ያልጎደለባቸው እጅግ የናጠጡ የሀብታም ቤተሰብ ልጆች ነበሩ። የ24 ዓመቱ ፍሬድሪክ ኒዋሉድስ ቤተሰቦቹ በአንድ ወቅት በካሊፎርኒያ አትሌቲክስ የወርቅ ሜዳሊያ ተሸላሚ የነበሩ ሀብታሞች ናቸው። የተቀሩት ሁለቱ ወንድማማቾች የ24 ዓመቱ ጄምስ ሾንፊልድ እና የ22 ዓመቱ ሪቻርድ ሾንፊልድ የታዋቂ ዶክተር ልጆች ናቸው። ሾፌሩ ሬና 26ቱ ተማሪዎች የታገቱበት ቦታ ንብረትነቱ ከአጋሾቹ አንዱ የሆነው የፍሬድሪክ ኒውሃሉድ አባት ነበር። በዛ ላይ ሶስቱም አጋሾች ጉድ በሆኑ በተንጣለሉ የየራሳቸው ቪላ ቤት ውስጥ ነበር የሚኖሩት። ክስተቱ ወደ ክስ ከተመራ በኋላ የጀምስ ሾንፊልድና የሪቻርድ ሾንፊልድ ቤተሰቦች እጅግ ውድ የሆኑ ጠበቆችን ለልጆቻቸው ቀጠሩ። ሶስቱም ወንጀለኞች በመጨረሻም ተከሰው ጥፋታቸው ተረጋግጦ ለፈጸሙት ወንጀል የዕድሜ ልክ እስራት ተፈረደባቸው። ሆኖም ግን ይግባኝን ጠይቀው በጠበቆቻቸው አማካኝነት ክርክራቸውን ቀጠሉ። የጠበቆቻቸው ክርክር ዋናው ጭብጥ ደግሞ የታገቱት ሕጻናት ላይ የደረሰ ከባድ አካል ጉዳት ስለሌለ ፍርዱ እንደገና ይታይ የሚል ነበር። የፍርድ ቤቱ ክርክር አጋዦቹ ምናልባትም ወደፊት በይቅርታ የሚለቀቁበት መንገድ ሊኖር እንደሚችል ፍንጭ የሚያሳይ ሆኖ ቀጠለ። የዛኔዎቹን ሕፃናትና የዛሬዎቹን ጎልማሶች ሕይወት ያመሳቀሉት እነዛ ሦስት አጋቾች ሊፈቱ እንደሚችሉ የሚገልጸው ዜና ሲሰማ በወቅቱ የጉዳቱ ሰለባ የነበሩትን ሰዎችና ቤተሰቦቻቸውን ልብ ያሳዘነ ነበር። እንደ አውሮፓ አቆጣጠር እስከ 2010 ድረስ አጋቾቹ የይቅርታ መብታቸው ተከልክሎ ቢቆይም ከዛ በኋላ በተደረጉት ማሻሻዎች እንደ አውሮፓ አቆጣጠር በ2012 ከአጋቾቹ ትንሹ የነበረው ሪቻርድ ሾንፊልድ ከ36 ዓመታት እስር በኋላ በይቅርታ ተፈታ። ከሶስት ዓመታት በኋላ ወንድሙ ጀምስ ሾምፊልድ እንደዛው ከ39 ዓመታት እስር በኋላ በይቅርታ ከእስር ቤት ውጣ። በ2022 የመጨረሻው ጠላፊ ፍሬድሪክ ሁድስም እንዲሁ በይቅርታ ተፈታ። ፍሬድሪክ ሁድስ ከእስር ሲፈታ ምንም እንኳን ዕድሜው ሰባ ቢደርስም ከሀብታም ቤተሰቦቹ የ100 ሚሊዮን ዶላር ውርስ ተላልፎለታል። ሆኖም ግን ታዳጊዎቹ በወቅቱ በቂ ስነ ልቦና ሕክምና ባለመኖሩ ምክንያት ከታጋዦቹ አብዛኞቹ በኋላ ዕድሜያቸው ላይ በዘላቂ ፍርሃትና ቅዠት እንዲሁም ለተለያዩ አይነቶች የሥነ ልቦና ቀውሶች ተጋልጠዋል። አንዳንዶቹ የዛሬ 46 ዓመት ለተፈጸመባቸው እገታ ዛሬም ድረስ እንደሚቃሹ ገልጸዋል። በወቅቱ ታገተው ከነበሩት ሕፃናት እቺ ጄኔፈር ብራውን ሃይድ የተባለች ሴት አንዷ ነበረች። ከዛን ጊዜ ጀምሮ አሁን እስካለችበት ዕድሜዋ የገጠማትን ችግር ስትናገር አሁንም ድረስ ሌሊት መብራት አብርቼን የምተኛው ጥያቄን ለማነፈር አለው በተዘጋ ቤት ውስጥ ሲሆን ዛሬም ይጨንቀኛል ብላለች። ጄኒፈር ስትቀጥልም እንደውም እኔ እድለኛ ነኝ ብዬ አስባለሁ። የእሱስ ውስጥ አልገባውም። አንዳንዶች በያኔው እገታ በተፈጠረባቸው ዘላቂ ፍርሃትና ጭንቀት የአደንዛዥ እሱስ ውስጥ ገብቷል። እኔ ግን ከዛ አንጻር ደህና ነኝ ትላለች። ከዚህ ሁሉ ዓመታትም በኋላ ቢሆን በመፈታታቸው ተጎጂዎችና የተጎጂ ቤተሰቦች ቅሬታችሁን አሰምቷል። ምክንያታችሁ ደግሞ በእነሱ ሕይወታችን ተመሰጋግሏል ነው። በጊዜው 14 ዓመቱ ላይ የነበረው ማይክል ማርሻል አሁን ላይ 62 ዓመቱ ላይ ይገኛል። በወቅቱ በእገታው በደረሰበት የሥነ ልቦና ቀውስ ጥንካሬና ብሩህ ተስፋው ወደ ተስፋ ማጣት ተቀይሮበት እንደነበር ይገልጻል። ከጠለፋው በፊት ከፊት ለፊቴ ብዙ ብርሃን ማየት ይችል ነበር የወደፊት ሕይወቴንም በተስፋ መለከት ነበር፣ ግን ከጠለፋው በኋላ ተስፋዎቼ ሁሉ ጨንግፏል ይላል ማይክል ማርሻል በ19ና 20 ዓመቱ ላይ በየቀኑ እየሰከረ አምሽቱ ወደ ቤቱ ይገባ እንደነበር ገልጿል። ይህንንም የሚያደርገው ስለዛ መጥፎ የገታ አጋጣሚ ላለማስታወስ ነበር። ማይክል በአጠቃላይ በእብደቱ ውስጥ ኖር ነበር ይላል። ይህ ላሪ ፓርክ የተባለው ሰውም ከታጋቾቹ አንዱ ሲሆን በወቅቱ ስድስት ዓመቱ ነበር እሱ ብቻ ሳይሆን ታላቅቱም አብራው ታግታ ነበር ነገር ግን ላሪ ፓርክ ከእገታው ነፃ ከወጡ በኋላ ብዙም ሳይቆይ የገጠመውን ነገር ሲናገር ፈጽሞ መተኛት አልቻልኩም ነበር ብሏል ምክንያቱም ሁልጊዜ ማታ ማታ ለመተኛት ስሞክር ክስተቱ ይመጣብኝና ቃዣለሁ ስቃዥ ወላጆቼ ወደ ክፍሌ እንዳይገቡ ደግሞ የስነ ልቦና ባለሙያው አሳስቧቸው ነበር ይላል ላሪ ፓርክ። ስለ ታላቅቱ ሲናገር ታላቅቴ በሄደችበት ትወስዴ ነበር። ከዛ ክስተት በኋላ ግን ክፍሏ ውስጥ መደበቅን መርጣለች። አታዋራኝም፣ ችላት ላይ ነበር ሲል ላሪ ፓርክ ያስታውሳል። ለአመታት ውስጥ የተገነባ የቁጣ አንጻ ነበር የሚለው ላሪ ፓርክ እንደዚህ ያደረጉንን ሰዎች የማሰቃየት የበቀል ስሜት ነበረብኝ ይላል አጋቾቹ እኔን በስነ ልቦና ከመጉዳታቸውም ባለፈ ቤተሰቤን አፈራርሰውታል ታላቅ እህቴ ቼቼላ ከተማን ለቃ ሄዳለች እናቴ አባቴ በወቅቱ ምን ማድረግ እንደሚችል ባይታወቅም ቤተሰቦቹን መጠበቅ እንደሚችል እምነት አጣበታለች ሕይወቴን ጠላው ሕይወቴን ብቻ አይደለም በዙሪያ ያሉትንም ሁሉ እጠላ ነበር ብሏል ላሪ ፓርክ በኋላ እንዳለው ጸለይኩ ይቅር ማለት እንዳለብኝ ወሰንኩና ይቅር አልኳቸው ይላል ላሪ ፓርክ እንደውም ከአንዱ ጠላፊ ጋር ፎቶ ተነሷል በልጆቹ ማምለጥ ላይ ምንም አስተዋጽኦ እንዳልነበረ የተዘነጋው የወቅቱ የ14 ዓመቱ ማይክል ማርሻል ከጊዜ በኋላ ሲናገር ምን እንደተፈጠረ ለዓለም መናገር እድሉ ነበረኝ እኔ ግን አላደረግኩትም ትላልቅ ሰዎች እንዲያወሩ ፈቀድኩላቸው ብሏል ጄኒፈር እዚህ ጋር አንድ የተዘነጋ ነገር ትጨምራለች። ሾፌሩ ፍራንክ ኤድዋርድ ሬ ብቸኛው ጀግና አልነበረም፣ በወቅቱ የ14 ዓመቱ ማይክል ማርሻል ሚና ተዘንግቷል ትላለች። ቆፍሮ ያወጣን ማይክል ነው ማለት ይቻላል፣ ነገር ግን ሰሚ አላገኘም ብላለች። በጊዜው ማይክል ማርሻል ሕፃናቱን በማዳን እውቅና ስላልተሰጠው ቢበሳጭም ዋናው ነገር ሁላችንም በደና ከዛ ነገር ውስጥ መውጣታችን ነው ብሏል። በመላው አሜሪካ ያሉ ሰዎች ብቸኛው ጀግና ያደረጉት ሾፌሩ ፍራንክ ኤድዋርድ ሬን ነበር። በዚህም ኤድዋርድ ሬ ታላቅ አድናቆት ጎርፎለታል። አንድ ጋዜጠኛ ሕፃናቱ ከሞት የተረፉት በአውቶቡስ ሾፌራቸው ፍራንክ ኤድዋርድ ሬ ጀግንነትና ጥረት ነው ሲል በሰፊው ዘገበ። የቼቼላ ከተማ ናሐሴ 22 የኤድዋርድ ሬ ቀን ተብላ ተሰየመችና በዛች ቀን ደማቅ የክብር ሰላማዊ ሰልፍም ተደረገባት። ኤድዋርድ ሬ በከተማዋ በስሙ መናፈሻ ተሰየመለት። ለፍሬድሪክ ውድስ ከ2017 ጀምሮ ጥብቅና የቆሙት ባኑስ ታጋቾቹ ለደረሰባቸው የአእምሮና የአካል ስቃይ ተጸጽቷል ሲሉ ስለ ፍሬድሪክ ገልጸዋል። የሁለቱ ወንድማማቾች ጀምስ ሾንፊልድና ሪቻርድ ሾንፊልድ ጠበቃም እንዲሁ ሲናገር የተሰራውን ወንጀል ምንም አሰባበል አይቻልም፣ ግልጽ ነው። ነገር ግን ከአስርት ዓመታት እስር በኋላ አጋቾቹ በህብረተሰቡ ላይ ስጋት ሊሆኑ አይችሉም ብሏል። ሁለት ወንድማማቾች 36 ና 39 ዓመታትን የወንጀሉ ጠንሳሽ የሚባለው ፍሬድሪክ ኡድስ ከ46 ዓመታት የእስር ቤት ቆይታ በኋላ ተፈቷል። የዛሬውን አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።